ርብቃ አቤልን አላገባህም ማለችው እንግዲህ ርብቃ አቤልን አይ አላገባህም ያለችው በምን ምክንያት ነው ማለት እንግዲህ እንደምናውቀው መቼስ ርብቃና አቤል ቤት የገባችው በሰራተኝነት መልክ ምን አድርጋ ነው አቤልን አፍቅራ ነው አቤልን ወዳ ያልሆነችውን ማንነት ነኝ ብላ አስቡት እንግዲህ ሰራተኛ ያልሆነችውን ሰራተኛ ነኝ ብላ የገባችው ለምንድን ነው አቤልን ስለምታፈቅር ነው ታዲያ ለምንድን ነው ታገቢኛለሽ ወይ ብሎ ሲጠይቃት አይ ያለችው በዚህ ላይ ደግሞ ሪችም እንዴ ምን ማለት ነው? ርብቄ እሺ በዩ ያለቻት ሁላ እምቢ ያለች ለምንድን ነው ስንል፣ ለሱ አስባ ነው። በነገራችን ላይ ምክንያቱም ከተባለ ማሚቲ አሁን ላይ ተቀይራለች። ማሚቲ እንደ ድሮ አይደለችም። የኔ ርብቃ እንደምትለው አይደለም። ለምን ካልን ደግሞ እንግዲህ የማሚቲ ጉዳይ በባለፈው ቪዲዮ ላይም እንደነገርኳችሁ ርብቃና እዩ እህትና ወንድም ናቸው። ይህንን ስላወቀች ነው ማሚቲ እና ሁለቱ እህትና ወንድም ስለሆኑ የእዩ አባት ደግሞ ለማሚቲ በጣም ብዙ ነገር በድሏታል። ስለዚህ ያን በደል አሁንም ደግሞ ጭራሽ ልጃቸው ቤቴ ገብታ ብዙ ነገሬን አሳጥተውኛል፣ ብዙ ነገር ሁኛለሁ፣ ስለዚህ ይህ ነገር እንዲቀጥል አልፈልግም በማለት ነው እንግዲህ ማሚቲ ማንነቷን ቀይራ እንደዛ ሁና በቃ የሌለ ውስጥ የገባችሁ ምን ለማድረግ ነው ልጄን ቢያንስ ማለት ከእነሱ ማውጣት አለብኝ። አቤል ይህንን ነገር እንዲቀጥል ማድረግ የለብኝም ብላ ነው። ወረቀቱ ላይ ፈርሙ አለቻቸው። ወረቀቱ ላይ ፈርሙ ማለትም ተፋቱ ብላ ነበረ። እንግዲህ አቤል ደግሞ በጣም ደስ ይላል። ትዕግስት፣ በነገራችን ላይ በጣም አሪፍ ነው፣ እና በጣም ስለታገሰችው ከብዙ ነገር ነው የታገሰችው፣ በነገራችን ላይ ርብቃ። ስለዚህ ይህን ሁሉ ስለታገሰች የትዕግስቷ ፍሬ ደግሞ አቤል እሱ ማፍቅሯታል ማለት ነው። ለዛም ነው አሁን የንጋባ ጥያቄ የጠየቃት እንደዚህ የሚያምር ቦታ የሚወሰዳት። እንግዲህ እሷ ደግሞ አልፈልግም ያለችው ለሱ ስለምታስብ ነው። በጣም ነው የምታስብለት። ብን እንኳ እሷ እያፈቀረችው እየወደደችው፣ መቲጋ እንዴት ናችሁ ትለዋለች እንዲህ። መቲጋ ተጣላችሁ እንዴት ስትለው አዎ ሲላት እንኳን ታረቁ ነው ያለችው። ርብቃ በጣም ደስ የምትል ልጅ ናት። በጣም ማለት ነው እና እሷ እያፈቀረች፣ በነገራችን ያፍቅር ማለት እንደዚህ ነው ማለትም የምታፈቅሩት የምትወዱት ሰው የእናንተ ቢሆን መልካም ነው፣ ግን ደግሞ የእናንተ ባይሆንም ዝም ብሎ ማፍቀር ዝም ብሎ መውደድ ማለት ነው፣ በጣም ደስ ይላል። እና ርብቂ እንግዲህ ይህንን ያደረገችው ዝም ብላ ፈቀረችው ማለት ነው፣ ዝም ብላ ወደደችው። ስለዚህ እዩ ደግሞ ምን አድርጓንኝ እንግዲህ ማሜቲን እዩ፣ በጣም እየተከራከራት ይገኛል እንዴ ምንድን ነው ግን ግራ እያጋባሽኝ ነው እኮ ማሚቴ ይላታል ማለት ነው። በነገራችን ላይ እዩ ብቻ አይደለም፣ በማሚቴ ተደናገጠው ሁላ ተደናግጠና እንደ ማሚቴ ምኑ ምን መታትኝ ምን ነካትኝ? የኔ ርብቃ የእኔ ውድ የምትለዋ ሴትዮዋ የኔ ርብቃ በማለቷ የበፊቱ ገጸ ባህሪዋ የማሚቴ በጣም አሪፍ ነው። ማለትም እንግዲህ አቤል አቤልና አቤልና ርብቄ እንዲፋቀሩ አድርጓል። ማለትም እንግዲህ የኔ ርብቃ እያለች ርብቄን እየወደደችዋት ርብቄ በቃ ሰራተኛ ልቀጥርላት ብላ ቀጥራ በጣም ፕሮቴክት ስታደርጋት በዛ እንግዲህ እሷን በመፍራት ደግሞ አንድ ክላስ ያድሩ ምን ሲሉ ፍቅር በመላመድ ይመጣል። ርብቄ ያፈቀረችው በእርግጥ እውነተኛ ፍቅር ነው። በቃ አይታዋለች፣ ወደዋለች። ከዛ ከሱ ስራ ለመጥፋት እንደዛ ነው። በልምድ የሚመጣው ደግሞ የአቤል ነው እንግዲህ። የአቤል ከመቲ ጋር ተጣላ ከዛ እሷ ጋ ግን እየተላመደ በሄደ ቁጥር ፍቅሩ ታስተጋባበት ማለት ነው። የእሷ ፍቅር እና ስለዚህ ማሚቴ አሁን ምንም እንኳን ብትቀየርም በባለፈው በማንነቷ በትክክለኛ ማንነቷ አሁን በእርግጥ ትክክለኛ ማንነት አይደለም ራ ወደ ልብሽ ተመለሽ እያሉዋት ነው የሚተሰውሩ አይሆን እንዴ በነገራችን ላይ እንደዚህ ነው አንዳንዴ እና እንግዲህ ማሜቲ ወደ ድሮ ማንነቷን ለመመለስ አቤልና ርብቃ ቢጋቡ ሳትወድ በግዷ ትመለሳለች ብለን እናስባለን እውነተኛ ፍቅር ደግሞ ምንም ቢሆን አይሸነፍም ርብቃ ደግሞ የምታፈቅረው ከልቧ ነው ማለት ነው እንግዲህ ዛሬ እዩ ውርደት ገጥሞታል ውርደት ውርደት ውርደቱ ደግሞ ምንድነው? የዩ ውርደት ከበጣም የሚያስቅ ውርደት ነው። እስኪ ስለሱ ማውራችሁ ይሆናልኝ። ሰላም ሰላም ውዱች፣ ሰላም ሳላችሁ፣ ብዙ ናወራዎት። እንዴት ናችሁ? ሰላም ናችሁ? እንኳ እንደናመጣችሁ ወደዚህ ቻናል። ላይክ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የማሚ መገረ ማለት መቀየር ደግሞ የገረማችሁ እናንተም አይ፣ እንደዚህም እኮ ሆኖ ሊሆን ይችላል የምትሉትን ሀሳብ አስተያየት መጻፍ ትችላላችሁ ማለት ነው እና እዩ የደረሰበትን ውርደት ደግሞ ስናወራ እንግዲህ እዩ ከሪች ጋር ያልሆነ ነገር ሲያደርግ ነበረ ማለትም እንግዲህ እንግዲህ ሪቾ ና እዩ በጣም የሚያስቅ ነገር አድርገዋል። ማለት አንዳንዴ እንኳን ሰርፕራይዝ ስናደርግ ወይም ደግሞ ፕራንክ የሚባለው ነገር ትንሽ ግራ ያገባል እና ሪች በዛ መልኩ ተዘርራ እያለ በእውነቱ ሞተችን ምን ሆነችን ብለን ተደናግጠን ነበረ። ነገር ግን ሪች ምንም አልሆነችም እያሾፉ ነበር ማለት ነው። ማለትም እንደ ፕራንክ ቢጤ ነበረ። በጣም ነው የሚገርመው። በጣም ነው ግን የሚያስደነግጠው እንደዚህ ያለ ፕራንክ። አሁን እሺ፣ እንደዛ ሲሮጡ ተሰብረውስ ቢሆን እና ፕራንክ ቢለያዩ መልካም ነበረ ማለትም የፕራንክ ነገር ቢታሰብበት አሪፍ ነው። ብዙ ጊዜ ማለት ነው ብዙ ያስደነግጣል። እና አክም ቤት እንሂድ ምን እንሂድ በጣም ተጨናንቀው ነበረ። እና በስተ መጨረሻ ምሳ ስቃለች ማለት ነው። እንደሞተ ሰው ነው ሆና የነበረው። እና እሱንም ደግሞ ያደረጉት እዩና ሪች ናቸው ማለት ነው። እና በዛማ ያ ኖርማል ሆነ እሺ። ማለት ግን ብናስብበት መልካም ነው። በጣም ነው ደንግጠው የነበረው። በመቀጠል ግን ችግር የገጠማቸው ምንድን ነው? ማለትም ማለት እንግዲህ እዩና ሪቹ ያልሆነ ነገር ማለትም ምንድነው የሚባለው ፍቅረኛሞች ነገር ሲያጫውታቸው መታሰቢያ መጥታ አያስደንግጣቸዋለች ማለት ነው። እንግዲህ መታሰቢያ እንዴት መጣች ከተባለ የዩ ስልክ አልሰራም ሲላት መቴ ደግሞ መጣች ማለት ነው ቤት በዛ ላይ ደግሞ አዙ አለች አደላ፣ አዙም ያው የሆነውንም ያልሆነውንም እየተናገረች ለመታሰቢያ በዛም ምክንያት እንግዲህ መቲ መጥታ አይታችኋለች። በጣም ነው እየደነገጠው። እንግዲህ መቲ ልትናገር ነበረ የ የአቤል ፍቅረኛ ነኝ ብላ ልትናገር ስትል አፋፏን ብሎ ይዟታል ማለት ነው። ስለዚህ ምሪች አልሰማችም። ያው ብትሰማም ኖርማል ነው፣ ምክንያቱም ያው ርብቃ ሰት ነግራት ስለነበረ ማለት ነው። እና እንግዲህ የሪች ነገር በጣም የሚያስቀው እና ግን በነገራችን ላይ በጣም ደስ የሚለው ቦታ ምንድ ነው ሪች ያደረገችው ነገር አለ እሱ ምንድ ነው ወደነ አቤል ሄዳ ነበረ ወደነ አቤል ሄዳም እንግዲህ ፍቅሩን እንድትቀበለው እንዴ ምን ነሽ ነው እሱን አፍቅረሽ አደል እንዴ መጣሹ ብላ ርብቃ እንድትቀበለው አደርጋለች ርብቃ እኔ እወደዋለሁኝ ታውቂያለሽ ግን እኔ ማልቀምቀም የማልቀበልበት ምክንያት ለራሱ ብዬ ነው። ምክንያቱም ማሚ አሁን ላይ ልክ ስላለ አይደለች ነው ብላ እንግዲህ ርብቃ ሁሉንም ነገር ተናግራለች ማለት ነው። በነገራችን ላይ በጣም ደስ የሚል ላይፍ ነው። በጣም ደስ የሚል ጊዜ ነው ያሳለፉት በዚህ መልክ ማለት ነው። አቤል እውነትም አፍቅሯታል፣ እውነትም ፍቅር ውስጥ ገብቶለታል የሚያስብል ነገር ነበረ። ይህም እንግዲህ በጣም ደስ በሚል ሁኔታ በዚህ መልክ እየተዝናኑ ነበረ። በጣም ነበር ደስ የሚለው ማለት ነው። እና እንግዲህ አቤል ይህንን ያደረገው አንደኛ ካለበት ነገር ለማውጣት ነግሯታል። ባለፈው የሆነ ቦታ እንሄዳለን ይዤሽ ሄዳለሁ፣ በጣም ደስ የሚል ቦታ ብሏት ነበር። እንግዲህ ቦታውም ደስ የሚል ነው፣ እንዳለውም ወስዷታል። እና ይሄንንም ያላት ለምንድን ነው ማለት ምናምን ስትለው ጊዜ ኔ ከመዝናናት ፈልገ ስትለው፣ አዎ መዝናናት አለብን መውጣት አለብን። ምክንያቱም አንደኛ ነገር እኔም ካለውበት ሀሳብ መውጣት አለብኝ ጥሩ ስሜት ላይ ስላልሆንኩ፣ ሁለተኛ ነገር ደግሞ አንቺም ቤት ውስጥ ብቻ መቀመጥ የለብሽም ብሎ አዝናንቷታል ማለት ነው። ደስ የሚል ጊዜ ነበረ ያሳለፉት በመርከብ በተለያየ ነገር እንግዲህ እየቀወጡት ነበረ ማለት ነው። እና ርብቃም በጣም ነው ደስ ያላት። እና እንደ ዛሬ የተደሰትኩበት ቀን የለም ብሏን አቤልም እንግዲህ እሷም በተመሳሳይ እንደዛው ብላለች ማለት ነው። እኔ የምለው የነሱ ፍቅር እንደዚህ ሲጸዳ፣ ሲያምር የማሜቲ መቀየር በጣም የሚገርም ነገር ነው። እንዳልኳችሁ ግን ማሜቲ የተቀየረችበት ምክንያት የራሷ የሆነ ምክንያት አላትኝ ምክንያቷም ደግሞ ያው ልጇን ማለት ምንም እንዲሆን ስለማትፈልግ ነው። ግን እኮ አባት መጥፎ ነው ማለት ልጆች ሁሉ እንደዛው ናቸው ማለት እኮ አይደለም ማለት ነው። የአባት ሌላ ጉዳይ ነው። እና እንግዲህ እና አቤልም ርብቃ በእውነት ደስ ብሎች ስላየው በጣም ደስ ብሎኛል ይላታል ማለት ነው። እሷም አቤል ስላዝናናኝ በጣም አመሰግናለውኝ በላዋለች እና እሱም ግን ግን እኮ ማለት ደስ የሚል ጊዜ ነው እያሳለፍን ያለ ነው፣ ግን ፊትሽ ደስ የሚል አይመስልም መሲላት ጊዜ። አዎ አቤል፣ ምክንያቱ ደግሞ እውነት ነው አልዋሽግም። የከፋኝ ነገር አለ። እሱም ደግሞ እንግዲህ የማሚቲ መቀየር በጣም እያስጨነቀኝ ነው ብላለች ማለት ነው። እውነት ለመናገር አዎ የማሚቲ መቀየር ያስጨንቃል። እሱ ግን እሽ ብሏታል ማለት ነው። ይኸውልሽ ርብቃ አሁን ስለዛ የምናወራበት ጊዜ አይደለም። ይሄ ጊዜ እኔና አንቺ ብቻ የምናወራበት ጊዜ ነው። ሁሉም ነገር በጊዜው ይስተካከላል ብሏታል። እንደዛ ብሏት እንግዲህ በጣም ደስ በሚል ሁኔታ እሺ ተባብለዋል ማለት ነው። አንዳንድ ጊዜ የሚያስጨንቀንን ነገር እንደዚህ አይነት ቦታ ስንሄድ መርሳት ደስ ይላል። በዛ ላይ ደግሞ የሚወዱት ሰው ጋር ጊዜን ማሳለፍም ጥሩ ነው። እሷ ደግሞ በጣም የምትወደው በጣም የምታፈቅረው አቤል ጋር እያሳለፈች ነው ማለት ነው እና በነገራችን ላይ እዩ ማለት ነው ሪችን አይኗን ነው ጉድፍ ሊያወጣላት የነበረውና መታሰቢያ ደግሞ የመሰላትኝ እውነትም እየተሳሳሙ እሷ እንደወሰደችው ነው ያልኳቸው፣ ቅድም ላይ በቃ ትክክለኛ እንደዛ የሆኑ ነበረ የመሰላት ማለት ነው እሷ እና መታሰቢያ እንግዲህ እነዩ የሉም እንዴ? ብላ ነበረ ማለት ነው ከመጣች በኋላ እና እና እዩ ግን መቲን ሲያይ በጣም ነው እየደነገጠው፣ የተደናገጠው ማለት ነው። ምክንያቱም እሷ እንዳሰበችው እንደዛ ስምናወርቆ ነው ስላየች በጣም ደንግጦ ነበረና እና ሬች ለሄድ ነው ስትል ጊዜ በቃ ሂጂ ነው ያላት። እሷም እንዴ ምን ነው ዛሬ ዩ እንዴ ለምንድነው? እንደ ሁሌ ላድርስሽ፣ ልሸኝሽ ምናምን ለምንድነው የማትለኝ? ምን ነው የተደናገጥከው? ትለዋለች ማለት ነው። እሱ በጣም ነው የደነበረው። እንዴት መታሰቢያ መጣች ብሎ ነው የደነበረው ማለት ነው። እና መቲም ደንግጣለች። እንዴ እንዴት ብላ እና እሱ በጥፊ ይዞ ጨዋ አድርጓታል። እንዴ እዩ፣ እኔን በጥፊ እውነት ለመናገር መቲ በጣም ብዙ ዋጋ ነው የከፈለችው ለእዩ ማለት ነው። በጣም ብዙ ስለዚህ የጥፊ ይገባት ነበር ወይ ስንል አይገባትም ነበረ። ለምን እሷ ለሱ ስትል ያልሆነችው የለም። አስቡት እንግዲህ ማትወደውን ማታፈቅረውን አቤልን እሺ ብላ እንዳፈቀረ ሰው ሆና የተቀመጠችው ያኔ ማለት ነው። ለምንድነው ለዩ ስትል ነው። አሁንም እራሱ የመጣችው ምንድነው ወረቀቱን የትም አሳስባት አለዩ ወረቀቱን የትም የትም ብለሽ ፈልገሽ እስካለመጣሽ ድረስ የኔና አንቺ ግንኙነት ያበቃለታል ብሏታል በተደጋጋሚ። ስለዚህ አማራጫ ምንድን ነው ወረቀቱን ፈልጋ ማምጣት ነው። ለዛም አቤልጋ መታረቅ አለባት። አቤልጋ ደግሞ ስልክ ስትደውል አያነሳም፣ ስትደውል አያነሳም፣ አይፈልግም። እንደውም እንኳን ርብቄ በቃ አንሳላትኝ እና ይቅርታ አርግላት ይቅርታ እኮ ትልቅ ነገር ነው ሁላ ብትለው በጭራሽ ነው ያላት፣ በጭራሽ ይቅር አልላትም፣ ይቅርታ አላደርግላትም ብሎ እንግዲህ በዛ መልከ ስላለ በአካል አግኝታ ይቅርታ መጠየቅ ፈልጋ ነበረ ማለት ነው። እና ጎትቶ ግን ምኝታ ቤት አስገብቶ እዩ በጣም ጥሩ ያልሆነ ነገር አድርጓል። እንደዛ መጎተት፣ እንደዛ ማንገላታት፣ በጣም ያፈቅራችሁን ሰው። በነገራችን ላይ እሷ መቲ ማለት ነው። ልክ ርብቃ አቤልን እንደምታፈቅረው መቲ ደግሞ እዩን በጣም ነው የምታፈቅረው። ለዛም ነው ያላትን ሁሉ እሺ እሺ እሺ የምትለው እና እዚህ ጋር አሁን ለፍቅር ዋጋ እየከፈሉ ያሉ ሁለት ሴቶች አሉ ማለት ነው። እነሱም መቲ ለእዩ ርብቃ ለአቤል ነበረ። አሁን አቤልም ያው ተስተጋብቶለታል ማለት ነው። ደስ ይላል። እና በጣም ነው የተናደደችው መታሰቢያ። በጣም ነው የደበደበችው፣ በጣም ነው የጨዋችው። እና እንደዛ ሰተ ጨዋ፣ ግን እሱ ደግሞ በጥፍ ይዞ ጨዋ አድርጓታል ማለት ነው። እና እዩ አንተ እኔን መታኝ ብላ በጣም ተናዳለች እና እሱን ይቅርታ ጠይቋታል። ግን ከምታፈቅሩት ሰው እንደዚህ መሆን በጣም ይከብዳል ማለት ነው። እንግዲህ የመታሰቢያ ነገር በነገራችን ላይ በጣም የምታፈቅሩትም ሰው ቢሆን ነገር ግን እናንተ እያፈቀራችሁት ከሱ ጋር ላይፍ እያሳለፋችሁ ሌላ ሰው ጋር ላይ ታሳልፉ ለእኔ ስትሉ ካለ ያ ሰው አይወዳችሁም ማለት ነው እና የዩ ነገር እዩ መታሰቢያን አይወዳትም የሚፈልጋት ለወረቀቱና ለወረቀቱ ብቻ ነው ማለት ነው እንግዲህ ያነ ወረቀት ደሞ አይገኝም በሚያሳዝን ሁኔታ ማለት ነው ማሚ በጣም ነው የደበቀ እና እንግዲህ የርብቃና የአቤል ፍቅር ግን በዚህ መልኩ አምሯል በነገራችን ላይ በስተ መጨረሻም ሪች አግባብታ እሺ እንድትል ማለትም እሺ አዎ እንጋባለን እንድትል ታደርጋታለች ማለት ነው። ስለዚህ አቤልና ረብቄ ይጋባሉ። የፍቅር ጥያቄውንም ትቀበለዋለች ደስ እያላት፣ ለዛውም ይህንን ይመስል ነበር። ይችላችሁ የመታወት ቪዲዮ ላይክ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ባይ ባይ ውዶችዬ